ሰርግሽ እየደረሰ ከሆነ ሚዜ ከሆነ እንዲሁም ደግሞ የተለያየ ፕሮግራሞች ካሉብሽ እና ላዘቦትም ዝንጥ ማለት ከፈለግሽ፣ ዛሬ የተገኘሁት ኪዲ ሂውማን ሄር ነው። ያላትን የሂውማን ሄር አይነት፣ ዋጋቸው እንዲሁ ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችን ቆዩ። እንዴት ነሽ? አለኝ ይመስገን። እንግዲህ ለተመልካቾቼ አሁን በጣም ብዙ በዓላት እንዲሁም ደግሞ የሰርግ ወቅቶች እየደረሱ ነው። ቀደም ብሎ ነው ደግሞ ብዙ ሰው የሚዘጋጀው። ስለዚህ ሂውማን ሄር ለሚፈልጉ እህቶቼ እናንተ ጋ ቆንጆ ቆንጆ ሂውማን ሄር አለ የሚባል ሽውቅ ስለተባልኩኝ ነው ብቅ ያልኩት። እናንተ ጋ ምን ምን አይነት ሂውማን ሄሮች አሉ፣ ዋጋቸውስ ምን ያህል ነው የሚለውን ለተመልካቾቼ እኛ ጋር የተለያዩ አይነት ሂውማን ሄሮች አሉ። ከሲንግል ድሮን ጀምሮ እስከ ሱፐር ደብል ድሮን ድረስ የተለያዩ አማራጮችን ማግኘት ይቻለች። እንዲሁም በኮፍያም በስፌትም ብዙ አይነት አማራጭ አለ። ከየትኛው ጀምሬ ላሳይሽ? እንግዲህ አጠር ካለው አሁን ላይ ደግሞ በጋ ላይ ስለሆነ ያለ ነው፣ ከዌቭን ጀምር። እንዳልኩትም ለሰርግ የሚሆኑ ሂውማን ሄሮች ስለሆነ ለማድረስ የመጣሁት ብዙ ጊዜ ዌቭ ይመስለኛል የሚመረጠው አይደለ? ያ ልክ ነሽ። አጠር ያለ ኢንች በዌቭ ስንት ማግኘት ይችላሉ እናንተ ጋር? በዌቭ አጠር ያለ ከ12 ኢንች ጀምሮ አለ። ሁን ዌቭ የምንለው የትኛው ታይፕ ነው? እነዚህ ዌቦች ናቸው። ይሄ በከለር ነው። ስቲሚያው ደግሞ ሉዝ ዌቭ ይባላል። ይሄ ሱፐር ድሮን ነው። ይሄ ደብል ድሮን ነው። ሱፐር ደብል ድሮኖችንም አሳይሻለሁ። ይሄኛው ነው ዌቭ ታይፕ ለሰርግ ብዙ ጊዜ የሚጠቀሙት። ለሰርግም አሁ ለሰርግም፣ ለተለያዩ ፕሮግራሞች ተመራጭ ነው። ይሄኛው አጠር ባለ ኢንች ስንት ያገኛሉ አልሽ? ከእነዚህ ከ12 ኢንች ጀምሮ እስከ 30 ኢንች አሉ። የፕራይስ ሬንጁ ደግሞ ከ14000 ብር ጀምሮ ታገኛላችሁ። በዚህ ቱ ፒስ ማለት ነው፣ ቱ ፒስ ነው። እዚህ ጋር 3 ፒስ ነው የሚታየን። ከፈለጉ በዚህ ቱ ፒስ መውሰድ ይችላሉ። እነዚህ ደብል ድሮውን ፀጉሮች ሲሆኑ እስከ 24 ኢንች ድረስ ቱ ፒሳቸው በቂ ነው። ኦኬ ይጠቀማል። ይሄ አሁን በጣም ብዙ ነው እና ደግሞ ከለሩ በጣም ነው የሚያምረው። ያምራል አይደል? ቀለም ሲሆን የሚመርጡት ሂውማን ሄር የተወሰነ ጭማሪ ይኖረዋል ወይስ ተመሳሳይ ነው ከሌሎቹ ጋር? ቀለም ላይ ለይክ የቀለም የጥቁር ተብሎ ፕራይስ ዲፍረንስ የለውም ግን ደብል ድሮን እና ሱፐር ደብል ድሮን እንደነገርኩሽ፣ ደግሞ ሲንግል ድሮን አለ። እዛ ላይ ፕራይስ ዲፍረንስ ይኖራቸዋል እንደ ጸጉሩ ኳሊቲ ነው እንጂ ቀለምና ቀለም የሌለው ብለን እንትን ይላቸዋል። እስቲ ለማያውቁት ተመልካቾች ደብል ድሮን ሲሆን፣ ሱፐር ደብል ድሮን ሲሆን፣ እንደገና ደግሞ ሲንግል ድሮን ሲሆን ምንድን ነው ሂውማን ሄሮ ላይ የሚያመጣው የቴክስቻር ልዩነት? እኛ ልክ እንደዚህ ለሰው ቪዚብል በሆነ መልኩ እንዲታይ እንደነገርኩሽ፣ ሶስቱም አይነት አማራጭ አለ። እዛ ላይ መስታወትም ላይ እየሰቀልናቸው ለዛ ነው። ኦኬ ሲንግል ድሮን ሲሆን ጫፉ አካባቢ ላይ ሳሳ ይላል፣ አሳይሻለሁ። ጫፉ ላይ ሳሳ ይላል። ሱፐር ደብል ድሮን ሲሆን ደግሞ እንደዚህ ስት ሙሉ ነው ድረስ ማለት። አሁን ይሄ ደብል ድሮን ነው። ይሄኛው ደግሞ ሱፐር ደብል ድሮን ነው። ይሄኛው ሱፐር ደብል ድሮን ነው። እንደምታየው እዚህ ጋር በጣም ቲክ ነው ስልሽ በቮሊዩሙ በጣም እንትን አለና እጅሽ ላይም ሞል ፊልድ አረየዋለሽ እንትኖቹን ማለት ነው። ይኸው ስምንት ኢንች ነው ይሄኛው ሀያ ስምንት ኢንች ነው። ሮ ሄር ነው ይሄ ሮ ሄር ነው። ዋጋው ትንሽ ጨመር ይላል። ፕሮሰስ አልተደረገ ማለት ነው። ምንም አይነት ኬሚካል ፕሮሰስ ውስጥ አላለፈም። ፒውርሊ ከሴትዮዋ ላይ ተቆርጦ የመጣጠጉት እንግዲህ ፕሮሰስ ያልተደረገ ማለት ቢፈልጉ ፍሪዝ የሚያደርጉት፣ ቢፈልጉ ስትሬት የሚያደርጉት፣ ቢፈልጉ ዌይቭ የሚያደርጉት፣ በፈለጉት አይነት ስታይል የሚያደርጉት እንደገና ደግሞ ረጅም ጊዜ የሚገለገሉበት። አሁን በዚህ ስንት ይሆናል? ዋጋው በዚህ ከ55000 እስከ 70000 ድረስ። ኦኬ ስንት ኢንች ማለት ነው? ይሄኛው 28 ኢንች ነው እስከ 30 ኢንች ድረስ አለ። በፍሪዝም አለ፣ በዌቭም አላቸው። አሁን ላይ እንግዲህ የቀለም ሂውማን ሄር በጣም ትሬንድ እያደረገ ነው። በጣም በቃ እየተወደደ መጥቷል። በተለይ ሩታ ያደረገችው ዲማንዲያ በጣም እየተወደደ መጣ። ይሄ ደግሞ ትንሽ ወደ ሜሽ ሄዳል እንጂ ተቀራራቢ ነው፣ የከለር ኮምቢኔሽኑ ከሱ ጋር ነው። አሁን በዚህ ስንት ነው? ይሄ ራሱ ኢንች ራሱ ሶስት ሆኖ ማለት ነው። ሶስት ፒስ ነው በስሪ ፒስ። አሁን ይሄ ስሪ ፒስ ሆኖ በዚህ ይሄ 22 ኢንች ነው፣ ያያሹ 30 ሺህ ብር ነው የሚያዘው 30 ሺህ። በጣም አሪፍ። ስለዚህ እንግዲህ የዌቭ አይነቶችን አየን፣ ሮሄርም አየን፣ ፍሪዝ ነው ያላየነው ይመስለኛል። ወደ ሌስ ከመሄዳችን በፊት እናንተ ጋር ፍሪዝ ከስንት ኢንች ጀምሮ ማግኘት ይችላሉ? ፍሪዝም ልክ እንደ ዌቭ ከ12 ኢንች ጀምሮ አለ፣ እስከ 30ም 32 ኢንችም አለ። ግን ዩዋሊ እስከ 30 ኢንች ነው በብዛኛው ሱቅ ላይ የምታገኘው ፍሪዞችንም። ባይዛው ቅድም ዌቭም ላይ ሳልነግርሽ ያለፍኩት የብራዚልም የቬትናም ጸጉር አለኛ ጋ የብራዚልም የቬትናም የኢንዲያም አለ፣ ድስትሬስ ግን። አሁን የቬትናም ጸጉሮች በደንብ ይፈለጋሉ፣ ይፈለጋሉ ኳሊቲያቸው ቆንጆ ፀጉሮች ናቸው። አሁን ሌላ ደግሞ ይሄ እነዚህ ጸጉሮች ግሬድ 16 ናቸው። ዩዥዋሊ አሁን የብራዚል ጸጉሮች ሲሆኑ እነዚህ ቤት ናም ናቸው። ባይዘዌይ የብራዚል ጸጉሮች ግሬድ 12 ናቸው። ስቲል ባይዘዌይ ግሬድ 12 ም በጣም ቆንጆ ኳሊቲ ነው። ምንድን ነው የግሬድ ልዩነት? አሁን እሱንም አላውቅም። ስለዚህ እስኪ ምንድን ነው ልዩነት? ግሬድ ልዩነት ሲኖረው ኳሊቲው ነው። ላይክ ግሬዱ ከፍ ባለ ቁጥር የጸጉሩም ኳሊቲ በዛው ልክ እየጨመረ ይሄዳል ማለት ነው። ከግሬድ 8 አይ ቲንክ ከግሬድ ስምንት ጀምሮ አንዱ ጸጉሮች እስከ 16 18 ድረስ ያዋጋቸውን በዛው ልክ ከፍ ያለ ይሄዳል እና የኳሊቲ ደረጃቸው ነው። ልክ ይሄ ደብል ድሮን ሱፐር ደብል ድሮን እንደምንለው ደግሞ የጠቆም ግሬድ ማተሪያ ያደርጋል በጣም ጥሩ። ስለዚህ እናንተ ከስንት ግሬድ ጀምሮ ነው ያላችሁ? እኛ በብራዚል ግሬድ 12 አለን፣ በቪየትናም ደግሞ ግሬድ 16 ድረስ አለን። በጣም ጥሩ ወደ ፍሪዞቹ ኒድና፣ አንድ ከከለር አንድ ደግሞ ከጥቁሩ ፍሪዙን አሳይ። ይሄኛው ከለሩ አሁን በጣም ነው የሚያምረው። አሁን ኮፊ ከለር የምንለው ማለት ነው። ለሀበሻ በጣም በቃ ቆንጆ ከለር ይመስለኛል፣ አይደል? ልክ ነሽ። ከፀይምም ከቀይም ሰው ጋር ይሄዳል። ይሄ ከሁለቱም ጋር ብሌንድ ያደርጋል። አረ ከብዙ ስኪን ቶኖች ጋር አብሮ የሚሄድ ከዛ ደግሞ ድምቅ የሚያደርግ ይመስለኛል። አሁን ይሄ ስንት ኢንች ነው? ይሄኛው ሀያ አራት ኢንች ነው። 24 ኢንቹ ስሪ ፒስ ነው። እዚህ ጋር ቤት አይ ስንት ነው ይሄ ዋጋ? በዚህ 35,000 ብር ነው። የብራዚል የቪየትናም አለ እስላችን ይሄኛው የብራዚሉ ይሄኛው የቬትናም ነው። ሶ ይሄኛው ሱፐር ደብል ድሮን ነው ወይስ ደብል ድሮን ነው? ይሄኛው ደብል ድሮን ነው። ላይክ ከዚህ ጋር ተመሳሳይ ናቸው። ፍሪዝ መሆኑ ነው ልዩነቱ እንጂ ደብል ድሮን ነው። ጻፈው በጣም የሚያምራው ነው። በጣም በቃ ስፍር ያለ ፍሪዝ እና ደግሞ ከለሩ ሁሉ ነው፣ ከላይ እስከ ታች አለ። እንግዲህ ያየኋቸው ሂማን ሄሮች በጣም የሚያማምሩ ናቸው። ብዙ ጊዜ ደግሞ ሰዎች እክል የሚገጥማቸው ከገዙ በኋላ ነው። ስለዚህ እናንተ ጋር ዋስትና አለ ወይ ለነዚህ ሂማን ሄሮች? አዎ፣ እኛ ለምን ሸጣቸው ሂማን ሄሮች 100% ጋራንቲ ሆኖ ነው ሰዎች የሚገዙት። ለምሳሌ አሁን ሂውማን ሄር እንደመሆኑ መጠን ስትወስደሽ፣ ለምሳሌ ቀለም መቀየር ብትፈልጊ፣ አሁን ለምሳሌ አሹ ብራውን ነው። ጥቁር ማድረግ ብትፈልጊ ኤኒቲንግ ብቻ አንቺ የወደድሽውን ቀለም መቀየር ብትፈልጊ እና አልቀበል ቢልሽ ሂውማን ሄር ሂውማን አይደለም ማለት ነው፣ እንደ ቀለም አልቀበል ቢልሽ ልታጥብሽ እቺ ብያያዝብሽ በጣም የሚወላልቅ የሚወጣብሽ ቢሆን ፉሊ ጋራንት ድረሽ ማለት ነው፣ ለምትገዡ ነገር እና ዋስትናችን ያው እዚሁ ጋር ኦልሬዲ ምን ምን እንደሚያ እንደሚያካትት ሜንሽን ተደርጓል። ከዚያ በተጨማሪ ደግሞ ሂውማን ሄር ሜቢ የመጀመሪያ ጊዜ የሚገዛ ሰው ይኖራል። አጠቃቀሙንም እዚህ ጋር በዲቴይል ይዘረዝራል ማለት ነው። ያው ብዙ ጊዜ ለሂውማን ሄር ሰልፌት ፍሪ ካልሆነ በስተቀር ሻምፖ ባንጠቀም ተመራጭ ነው። ይሄ ምንድነው? ረዘም ያለ ጊዜ እንድንጠቀምበት ማለት ነው። አሁን ዲስ ዴይስ ለጸጉራችንም ኢቭን ሻምፖ አስጠቀሙ ከሻምፖ ኢቭን ሳሙና ይሻላል እየተባለ ነው። ሰልፌቱ በጣም ዳሜጅ ያረጋል ጸጉር። ይሄ ደግሞ የማይበቅል ነገር እስከሆነ ድረስ በደንብ ትሪት ብናረጋቸው የተሻለ ነው። ከዛ በተጨማሪ ጊፍት ካርዶች አሉ። እኛ ጋር መጥተው ለሚገዙ ሰዎች ጊፍት ካርዶች አሉ። እነዚህ ጊፍት ካርዶች አሁን ለምሳሌ አንቺ መተች እኛ ጋር ገዝተች ሄደች፣ ሌላ ሰው ደግሞ ሪከመንድ ብታረጊ ልክ እንደ ሪፈራሉች ከአንድ ሺ ብር ጀምሮ ጊፍት እናደርጋለን። አንቺ ከፈለግሽ ያንን ጊፍት ለሌላ ሰው ማድረግ ትችያለሽ። ግን ይሄ ስፔሲፊካሊ ለአንቺ ነው። ከፈለግሽ ኢንካይንድ መውሰድ ትችያለሽ፣ እቃዎች መተሽ። በካሽም ካልሽ ደግሞ ትራንስፈር እናደርጋለን ማለት ነው። በጣም ቆንጆ ይመስለኛል። ይሄም ራሱ እስቲ በጥቁር ደግሞ በጥቁር እሺ ሮሄር ነው አይደለም የሚለው፣ እንደዚሁ ሲታይ ያስታውቃል። ትንሽ ናቹራል ሉክ ፍሪዙ ካለው ብዙ ሻይን አያደርግም። ያ ምንም አይነት ኬሚካል ፕሮሰስ ስለማያት ያስታውቃሉ። እንደዚሁ ልጅቷ ጸጉሯ ከርሊ ነበር ማለት ነበር እና በጣም ነው ይሄኛው የሚያምረው። ስንት ኢንች ነው ይሄኛው? ይሄኛው ሰላሳ ኢንች ነው። ዘፍ የሚደረግ ሞላ የሚያደርግ ይመስለኛል። እስቲ ይሄኛውስ? በእነዚህ ሃምሳ አምስት ሺህ ብር። አዎ ኦኬ። ስሪ ፒሱ ስሪ ፒሱ? አዎ በጣም አሪፍ ስንት ኢንች ነው ያልሽ? 30 ይሄ 30 ኢንች ነው በጣም ቆንጆ። እንግዲህ ሌላ ያሉት ሌስ ሂውማን ሄሮች ናቸው ይመስለኛል። አዎ ሌስ ሂውማን ሄሮች አሉ እዚህ ከፊት ለፊታችን አጠር ካለው ከሚታየኝ ጀምርና ረዘም እስካሉ ኢንች ድረስ የሚኖሩ ይመስለኛል። አላ እቺ እንግዲህ እንደምታያት አሁን በቃ ቁርጥ ጸጉር ለሚወድ የሚወድሰው ላማረው ሰው ላማረው ሰው አዎ። አሁን ላይ ሂውማን ሄር በቃ በጣም ትሬንድ ነው፣ እንደ ልብስ ነው የሚደረገው እንግዲህና ግዴታ ረጅም ብቻ አይደለም የሚደረገው እቺ ቁርጥ ነች። ዝንጥ የምታረጊ ማነር ነች ባይ። እነዚህ አሁን ከስምንት ሺ ብር ጀምሮ ኦኬ ማግኘት ይቻላል። የሚያጋ እነዚህ እንደው ኢንቺስ አላቸው ስንት ነው የሚባለው? ኢንች ሳይሆን በቁርጥ ተብለው ነው የሚያዙት እና ስታይላቸው የቁርጥ ስታይላቸው ነው ልዩነት የሚያመጣው እንጂ የቀለም ልዩነት ከፈለጉ ከለር አለ። ኦኬ በጣም ጥሩ። ከኋላ የምትታየኝ በጣም የሚያምር ከለር በተለይ አሁን ላይ ሌስ በጣም እየተለመደ መቷል። ጸጉርንም ትሪት ለማድረግ የራሳችንን ናቹራል ጸጉር በደንብ ትሪት ለማድረግ ሌስ በጣም እየተመረጠ መጥቷል። ና ይህቺ በጣም ነው የምታምረው። ከለሯን በጣም ደስ የሚል ነው። በደንብ ቆንጆ ቅብ ነው። የት ላስቀባው፣ ዳሜጅ አይሆንብኝም ወይ የሚለው ነገር አያሳስባቸው ይመስለኛል። እነዚህ ፉሚ ከርል ይባላሉ። አሁን ላይ የዳናይት ጸጉር የሚባለው ማለት ነው፣ ፉሚ ከርል የሚባለው ይሄ ነው። ቆንጆ ጸጉር ነው። ብዛትም አለው እንደምታየው፣ ቆንጆ ቮሊዩም አላቸው ሞላ ያለ ነው። አዎ እነዚህ አሁን ሰርቲንግ ባይፎር ናቸው። ከጆሮ እስከ ጆሮ በፈለግሽ ቦታ እየከፈልሽ መጠቀም የምትችይው አይነት ጸጉር ነው። በመሃልም በጎንም ሳይድ እያደረጉ በመሃልም በጎንም በፈለግሽ ቦታ እየከፈልሽ መጠቀም ትችያለሽ። ይሄኛው 24 ኢንች ነው። ኦኬ፣ ዋጋው 24 ኢንች ነው የምንሸጠው። ሸጣው 37000 ብር ነው አሁን ግን እንደነገርኩሽ የዲስካውንት ታይም ላይ ነው ያለ ነው። ሶ በዚህ ሰዓት 35 ሺህ ብር ያገኙታል ማለት ነው። የሚጻጎ በጣም ጥሩ። እንግዲህ ከኋላ ላይ የተለያዩ የሌስ ሂማን ሄሮች ነው የሚታይኝ በተለያየ ከለር አማራጭ፣ በተለያየ የሄሩም ስትራክቸር። ስለዚህ እስቲ እነሱን እንይ፣ በተወሰነ እነሱን እናሳይ። እንግዲህ እዚች ጋር የምትታይ ፍሪዝ ነች። ስንት ነው ኢንቿ? እቺ 22 ኢንች ናት። ኦኬ 350 ግራም ማለትም ሶስት በንድል እና አንድ ፉል ፎንታል ማለት ነው። እዛ ጋ ደግሞ በሌላ ከለር አለን። ተመሳሳይ ናቸው፣ ከለር ነው ልዩነቱ። ስንት ናት እች? እነዚህ ሃያ ስምንት ሺህ አምስት መቶ ብር ናቸው። አሁን ግን እንደነገርኩች አሁን ለሚመጡ ሰዎች የፋይቭ ፐርሰንት ዲስካውንት አለን ሁሉም እቃ ላይ ማለት ነው። ሶ ፉል ሌስ ናት እች ፉሌስ ናት። ከዶሮ እስከ ዶሮ ቦታ እየከፈልሽ መጠቀም ትችላለሽ። ሶ ግሉለስ ና በግሉ የምንጠቀማቸው ሌስ ታይፖች አሉ። እስካሁን እያየ ናቸው ያሉት የትኛዎቹ አይነት ናቸው? እነዚህ ግሉለስ ናቸው። ቤዚክሊ ጸጉሮቹ ግሉለስ ሆነው ነው የሚመጡት። ግን በግሉም መጠቀም ትችላለሽ። ግሉለስ መሆናቸውን ደግሞ የምታቂው እንደዚህ ከውስጡ በኩል ስታዩ እንዳይወልቅ ቆንጥጦ የሚይዙት አራት ክሊፖች አሉት። እነዚህ ክሊፖች ማለት ነው። አራት ክሊፖች አሉት እዚህ ጋር እንደምታዩት፣ ተጨማሪ ይሄና ይሄ በቃ አድርጎ እንዲይዝ የሚያደርግ። ከዛ ደግሞ ተጨማሪ እዚህ ጋር አጀስተብል ባንድ አለው። ይሄ መስፋትን መጥበብም ይችላል ነው ምንም፣ በቃ አስተማማኝ ነው። ብዙ ሰዎች እንደውም አይወልቅም ወይ ምናምን ብለው እንትን ይላሉ። ግን የኔም ያሳሰበኝ እሱ ነበር። ምንም ይወልቃል። ይሄ አሁን የኔ እንግዲህ እንደምታዩ ግሉለስ ሂውማን ሄር ነው ተመሳሳይ ነው ከነዚህ ጋር ይሄ ፀጉሩ ፒሲ ከርል ነው እነዚህ ደግሞ ጄሪ ከርል ይባላሉ ወይም ዋተር ከርል ይባላሉ ፀጉሩ ነው እንጂ ልዩነቱ እንግዲህ የሚወልቅ አይነት አይደለም ምንም አይነት ግሉ የለውም እና ሴፍ ነው ለማለት በጣም ቆንጆ እቺኛው ደግሞ ከለሯ እስካሁን ካየናት ፈካ የምታደርግ አይነት ናት ይመስለኛል ስንት ኢንች ናት እቺ 24 ኢንች ናት ልክ እንደ ቅድም እንዳየሽው 13 ባይ 4 ነው 13 ባይ 4 ነው ይሄም ሶስት ፒስ እና ፉል ፍሮንት አለው። ዊች ኢዝ እነዚህ 350 ግራም ናቸው። ከፊት ለፊት እንዳይጮህ እዚህ ጋር በዳርክ ብራውን ነው የተሰራው። ቆንጆ ናቸው። የፀጉርነቱንም እንደምታዩ ነው። በደምብ በከኛ ከለር ጋር በደምብ ቢ ቢ የሚያረግ ያለ ይመስለኛል። በጣም ነው የምታምረው እችኛዋ። ሶ የዚህ ስንት ነው ዋጋ? ይሄኛው 38500 ነው 5% ስካውንት ግን አለ አሁን ላይ ከመጡ አሁን ላይ ከመጡ ያገኛል። ከኋላ ምትታይኝ ወደዚህ ማምጣት ከቻለ እሺ። ፍሪዟ በጣም የሚያምረው ይሄ ማለት ልክ እኔ ያረኩት ፀጉር ቴክስቸሩ ተመሳሳይ ነው ከዚህ ጋር። እነዚህ ፒሲ ከርል ናቸው። ፒሲ ከርል ያው ትሬንድ ያረጋል በጣም ትሬንድ ነው። እንደውም ልጠይቅሽ ማለት በቃ በጣም ሰዎች የሚፈልጉት የሚመስለኛ ሁሉ እሱ ነው። በተለይ በከለር በጣም የሚፈለግ ይመስለኛል። በስፌትም ካለ ታሳይኛለሽ። ይሄኛው ስንት ኢንች አልሽ? እችኛዋ 24 ኢንች ናት፣ በፒሲ ካርድ ይሄኛውም እንደዛው። በሰርቲን ባይፎል ከጆሮ እስከ ጆሮ በፈለግሽበት ቦታ እየከፈች ስታይል እያርክሽ መጠቀም ትችያለሽ። በስፌትም አሉ አሳይሻለሁ። እሺ፣ ዋጋቸው ስንት ነው? ይሄኛው 32000 ብር። ሲከል የተለያየ አይነት የከለር አማራጭ አለ። እቺ አሁን ትሬንድ እያደረገችው ያለችው ከለር ትመስለኛል። በጣም ኮፊ ከለር የሚባለው ነው። እነዚህ ቱፒሳቸው ብቻ በጣም በቂ ነው፣ ሙልት የሚያደርግ በደንብ ቡፍ የሚል አይነት ታይፕ ይመስለኛል። እነዚህ ቱፒሳቸው በቂ ነው። ያ ደስ ይላል በጣም አሪፍ ናት እቺ ስትሪ ፒስ ናት እዚህ ጋር ከፈለጉ እኛ ስትሪ ፒስ ነው ስንት ኢንች ነው እቺ 18 ኢንች ናት ከ 12 ኢንች ጀምሮ ግን አላቸው እንግዲህ 18ቱ እዚህ ጋር ነው አይደል የሚለካው ቁመቱ ከዚህ በቂ የሚባል ነው ለፍሪዝ 18ቱ ራሱ ቁመቱም አሪፍ ነው ይመስለኛል ስንት ነው የዚህ ቱ ፒሱ አሁን 18 ኢንቹ? 18 ኢንች ቱፒስ ዋጋ 20 ሺህ ብር ነው። እንደው አይበቃኝም ወላሂ። ይበልልኝ ትሪ ፒስ ካለ ደግሞ ስንት ይጨምራል ማለት ነው? 30 ሺህ ይሆናል ማለት ነው። ግን ቱ ፒሱ በጣም ከበቂ በላይ ነው። በፒሲ ከርድ ትሪ ፒስ እኔ ሪከመንድ አላረግም ማለት። በጣም ይሄ የሆነ በተጋነነ ቁጥር ብገባሽ ኮምፎርታብል አይሆንም። እዚህ አካባቢ ሙቀት ምናምን ስለሚኖር ብዙ ኮምፎርታብል አይሆንም። ቱፒስ በጣም በቂ ነው። ምክንያቱም ፀጉሩ ደረቅ እያለ ሲሄድ ራሱ እየነፋ በጣም ሆኖ እቺ የምታያት 12 ኢንች ነች። እነዚህም ቶፒሳቸው በቂ ነው። አይ ነው አጠር ባለ ቁጥር ያው ሂውማን ሄር በጣም ቮሊዩም ሰፋ ይላል። ኤግዛክትሊ አዎ፣ እቺ በጣም በቃ ውድቅ ያለች ሱፐር ደብል ድሮን የሚባለው ያልኩሽ ይሄኛው ነው። ፉል ያው ጋር ነው ያለ የቱ ፒሱ። ይሄኛው አሁን 12 ኢንች ቱ ፒሱ 16000 ብር ነው። 3 ፒሱስ? ከፈለኩ 3 ፒሱ ሲሆን ያው 24000 ብር ማለት ነው። እቺ በጣም አሪፍ ጸጉር ነው። እነዚህም መውደዳቸው ልክ ነው። በጣም ቆንጆ ጸጉር። አሁን ላይ ደግሞ አጫጭር ጸጉሮች በጣም ትሬንድ እያረጉ ነው ያሉት ሲምፕልም ናቸው ስልሽ፣ ሜንቴን ለማድረግ አይከብድም። አጭር እና ታይሙም አሁን የሙቀት ምናምን ጊዜ ስለሆነ ቀለል ያለም ሉክ። አንዳንዴ ቅድም እንዳልሹ ሁሉም ሰው ረጃጅም ሂውማን ሄር ያልገዛ የሌለው ሴት የለም። ስለዚህ አጠር ያለ አዲስ እይታን ፊታቸው ላይ ለመፍጠር ከፈለጉ እነዚህ አሪፍ ታይፕ ይመስለኛል። ቆንጆ ሰው። ሁሉም ሰው ደግሞ ረጅም ጸጉር አይወድም። እዚህ ከፊት ለፊቴ ደግሞ የሚታዩ ትንሽ ረዘም ያሉ ዘፍ ያሉ አይነት ሌሶች ናቸው። እስቲ እነሱን እንያቸው። ዋጋቸው ምን ያህል ነው? ኢንቻቸውንም አያይዘሽ እስቲ ንገሪኝ። አሁን ይሄ እዚህ ጋር የምታዩ ይሄ ሀያ ስምንት ኢንች ነው። እንደ ዌቭም እንደ ፍሪዝም ምናምን ትጠቀሚባቸው እነዚህ ጸጉሮች በጣም ደስ የሚለው ያለ በጣም ደስ የሚል አይነት ታይፕ ነው። ራሱ ይሄ የብራዚል ነው ወይስ እነዚህም ቬትናም ናቸው እንደነገርኩሽ፣ እንደ ዌቭም እንደ ፍሪዝም ነው የምትጠቀሚባቸው። አሁን ለምሳሌ አጥበሽ ፍሪዝ ብታረጊው በደንብ ፍሪዝ ይሆናል። ከዛ ደግሞ ደርቆ አላደለ ተጠቅመሽበት፣ አራት አምስት ቀናት በኋላ ደግሞ ዌቪ የሆነ ሉክ ይኖረዋል ማለት ነው። ብዛትም አላቸው። በእነዚህ አርባ ሺ ብር ነው። ስንት ኢንች ነበር ያልሽኝ? ይሄኛው ሀያ ስምንት ኢንች ነው። ኢንች ግን የተለያየ አይነት ኢንች አማራጭ አለው። እስካሁን ያየ ናቸው ፉል ሌሶች ናቸው። ፉል ያልሆነ የሚፈልግ ሰው ካለ እሱን አማራጭ ማግኘት ይችላሉ። አለ ቱ ባይ ሲክስ አለ ፋይቭ ባይ ፋይቭ አለ ፎር ባይ ፎር አለ እንደነገርኩሽ ደግሞ ቅድም አጫጭር በባውንሲም በኖርማል ዌይቭም በዋተር ከርሊም ብዙ አይነት አማራጭ ውጭ አሉ። በጣም ቆንጆ እንግዲህ ሌላ አይኔ ላይ የገቡት ሽቶዎች ናቸው። በጣም ብዙ አይነት ሽቶዎች ነው እዚህ ጋር አማራጭ የሚታየኛና እስቲ እነሱን እናሳይ። እንግዲህ እንደምታያቸው አሁን እዚህ ጋር የላታፋ ላታፋ ፐርፊውሞች ናቸው። ላታፋ ሽቶ እንግዲህ እንደሚታወቀው አፎርደብል የሆነ ፕራይስ ግን ደግሞ ቆንጆ ኳሊቲ ልክ እዛ ጋ እንደምታያቸው አይነት ሽቶ ቆንጆ ኳሊቲ በቀናት ተቀብተ ነው በቀናት ላይ አችላ የሚቆዩ ግን ክሎን ሆነው የሚሰሩ ናቸው። አሁን ለምሳሌ ይሄ ካሂር ይባላል። የኬያሊ ክሎን ነው እና ኤግዛክትሊ ቼክ አርዮ ፒስታሾ። ይሄ የኬያሊ ኤግዛክትሊ እራሱን ነው። እንትን የምታውቂው ከሆነ እራሱን ነው የሚሰሩት እና ተመሳሳይ ልክ ኬያሊን እንደምትገጁ ያው ሀያ እና ሰላሳ ሺህ ብር እሺ፣ ኢንቨስት ከማድረግ ይሄኛውን ቢገዙ ስንት ነው ማለት ነው? አሁን በዚህኛው ስድስት ሺህ ብር ነው የምንሸጠው፣ ግን በቃ ከዛኛው ያልተናነሰ አይነት ፍሌቨራቸውም ተመሳሳይ ነው። የሚቆዩበትም ቀናት ደግሞ ላያችን ላይ ደስ ይላል አይደለ? እና እነዚህ አሁን እዚህ ጋር የምታያቸው በሙሉ የላታፋ ፐርፊውም ናቸው። ሌሎቹም ተመሳሳይ ዋጋ ነው ያላቸው። ወይ የላታፋ ሽቶች ዋጋቸው በጣም አፎርዳብል ነው፣ ከ2500 ብር ጀምሮ አለ። ያው አብዛኛው እዚህ ጋር ለሴት የሚሆን ነው ያለው ወይስ ለወንዶችም ከፈለው? ሁለቱም አለ፣ ሁለቱም ዩኒሴክስም አለ። ለወንድም ለሴትም የሚሆን አለ፣ ስፔሲፊሊ ለሴትም ለወንድም ደግሞ የሚሆኑ አሉ። በጣም ጥሩ እንግዲህ ለጊፍት ብቅ ካለ ና ሂማን ሄር ሊገዛ ከመጣ እችን ሽቶ ጣለ ቢያደርግበት በደንብ ጊፍቱ ደመቅ ይልለታል። ልክ ነው። ፓኬጂንጉንም ደግሞ እንደምታዩ ለጊፍት የሚሆን አይነት ነው። የለግዥሪ ሉክ ነው ያላቸው እነዚህ። አሁን የወንድ ናቸው አራት አይነት የሳለ አሁን ይሄ የወንድ ሁለት፣ የወንድ ሁለት የሴት አለው ይሄ ይሄ ራሱ ማለት ነው። እዚህ ጋር ፐርፕል አለ እዛ ጋር እንደምታዩ በርገንድ ያለ ጥቁር እዳ ነጭም አለው በዚህ መልኩ ለስጦታ ብቅ ካሉ ወደ እናንተ ላይ ሂማን ሄር ለሱም ደግሞ እንደዚህ አይነት ቆንጆ ቆንጆ ሽቶ ማግኘት ይችላሉ ማለት ነው። በጣም ቆንጆ እንግዲህ የተለያዩ ሽቶዎችን አየን። በሌስም በስፌትም በፍሪዝም በዌቭም ቅድም እንዳሳየሽኝ ሮ ሂማን ሄር የሆነ በተለይ አሁን ለሙሽሮች የሚሆን በጣም ቆንጆ ረዘም ያለ ሂማን ሄርም አይተናል። ታዘቦትም አሁን ፒክሲ በጣም ትሬንድ ያደረገ ሂማን ሄር እንደዚሁም ደግሞ ጸጉሯቸውን ሹሩባ አድርገው እየተንከባከቡ ዝንጥ የሚሉባቸው ቆንጆ ቆንጆ ሌሶችን አይተናል። እነዚህም ሁሉ ሂማን ሄሮች ሽቶች ለሚፈልግ ተመልካቾች አድራሻቸው የት ያገኟቸዋል? አድራሻችን ጀሞ ሚካኤል ቤተክርስቲያን ፊት ለፊት ስታር ሲቲ ሞል ግራውንድ ፍሎር 15 ቁጥር ላይ ያገኙናል። ወይም ደግሞ ኢንጆይ በርገር ያለበት ሕንጻ ላይ ሊመጡ ያገኙናል። ያው እኛም እንግዲህ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። ባሉበት መገቢያት ከፈለጉ እንዲደውሉ በአካልም፣ ከመጡ በነገርሽኝ አድራሻ መሰረት ብቅ እንዲሉና የመረጡትን እቃ እንዲገዙ መልክቴ ነው። ጊዜሽን ስለሰጠሽኝ ከልብ ነው ማመሰግነው። መልካም ስራ፣ መልካም ገበያም። በዚህ አጋጣሚ ደግሞ አሁን በአንቺም አዲስ ገበያ ብለው ለሚመጡ ሰዎች ዲስካውንቶች ይኖሩናል፣ ሂውማን ሄር ላይ እንግዲህ በአዲስ ገበያ ብለው ከመጡ የአንድ ሺህ ብር ዲስካውንት ያገኛሉ። በጣም አመሰግናለሁ። ኑ ተጠቀሙበት እላለሁ። በጣም ነው የማመሰግነው። እሺ፣ ቴንኪው። እኛ ምናምን አመሰግናለን። ቴንኪው።